በምረቃ ስነ ስርዓቱ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው እንደገለጹት መንገድ አስፈላጊ ከሆኑ መሠረተ ልማቶች መካከል አንዱና ዋነኛው በመሆኑ የብልጽግና መንግስት ባለፉት ዓመታት የተጀመሩ የመንገድ ፕሮጀክቶችን በመጨረስና አዳዲስ የመንገድ ፕሮጀክቶችን በማስጀመር ጠንካራ የሆነ ስራ እየሰራ ይገኛል። መንግስታችንና ፓርቲያችን ባለፉት አምስትና ስድስት ዓመት የተጀመሩትን ስራዎች በመጨረስ አዳዲስ ፕሮጀክቶችን በመጀመር ህብረተሰቡ በደንብ እንዲገናኝ በማድረግ በኩል ጠንካራ ስራ እየሰራ ነው ያለው። የተመረቀው የእናንጋራ ተርሆኛ ጋዛንቸ የ23 ኪሎ ሜትር የጠጠር መንገድ ሶስት ወረዳዎችን የሚያገናኝና የህብረተሰቡን የመንገድ ችግር የሚቀርፍ ነው። ብሎን እየተመረቀው ያለው የ23 ኪሎ ሜትር መንገድ ሶስት ወረዳዎችን ያገናኛል። ከ11 በላይ ቀበሌዎችን ያገናኛል። ይሄ ማለት በአስር ሺህ የሚቆጠሩ ማህበረሰብ ይህን መንገድ ይጠቀማሉ ማለት ነው። ህብረተሰቡ በሌሎች የልማት ስራዎች ላይ በመሳተፍ በቤተሰብ ደረጃ ብልጽግና ለማረጋገጥ እየተከናወነ ያለው ተግባር ለማሳካት የበኩሉን ሊወጣ እንደሚገባም አስገንዝበዋል። በቤተሰብ ደረጃ ለምናደርገው የብልጽግና ማረጋገጥ ስራ እናቶች፣ ወጣቶች፣ አባቶች ትልቅ ሚና አላችሁና በጀመራቶቹ መሰረት አጠናክራችሁ እንድትቀጥሉ አሳስባለሁ በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንደገለጹት አሁን ያለንበት ጊዜ የህዝቡ ኢኮኖሚያዊና ማህበራዊ እንቅስቃሴ የጨመረበት ወቅት በመሆኑ በክልሉ የህዝቡን የመንገድ ጥያቄ ለመፍታት እየተሰራ ነው ለፕሮጀክቶች በተሰጠው ትኩረት ለረጅም ጊዜ ተጀምረው ያልተጠናቀቁና የመልካም አስተዳደር ችግር እየፈጠሩ የነበሩ ፕሮጀክቶችን በመፈተሽ ደረጃ በደረጃ በመፍታት ለአገልግሎት እንዲበቁ እየተደረጉ ነው ብለዋል ክልሉ ከተደራጀ በኋላ ለፕሮጀክቶች በተሰጠው ልዩ ትኩረት መሰረት ለረዥም ጊዜ ተጀምረው በሁሉም አካባቢ ያላለቁና የህዝብ የመልካም አስተዳደር ጥያቄ የነበሩ የመንገድ ፕሮጀክቶችን እየፈተሽን ደረጃ በደረጃ እየሰራን አሁን ላይ ለአገልግሎት እያበቃን እንገኛለን። በመደበኛ የመንግስት በጀት የህዝብ መንገድ ፍላጎት ተደራሽ ማድረግ ስለማይቻል የህብረተሰቡን ተሳትፎ በማሳደግ በሁሉም አካባቢዎች የመንገድ ተደራሽነትን ለማሳደግ እየተሰራ ይገኛል ነው ያሉት። የህብረተሰብ ተሳትፎን በማሳደግ በሁሉም አካባቢዎች የመንገድ ተደራሽነትን እያሰፋን እንገኛለን። ከህብረተሰብ ተሳትፎ አኳያ ሁሉም አካባቢ ላይ እንቅስቃሴዎች ያሉ ቢሆንም ጉራጌ ዞን በተለይ ደግሞ አሁን የምንገኝበት ወረዳ ደግሞ በህብረተሰብ ተሳትፎ ሰፋፊ ስራዎችን እየሰራ የሚገኝ መዋቅር በመሆኑ እኔም በቢሮ ስም ማመስገን እፈልጋለሁ። የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋርማ በበኩላቸው የጉራጌ ማህበረሰብ ከጥንትም ጀምሮ ለመንገድ መሰረተ ልማት ልዩ ትኩረት እንደሚሰጥና በዞኑ ያሉት ቀበሌያት ከገጠር መንገድ ጋር ለማስተሳሰር እየተሰራ ነው ብሎን በተያያዘው በጀት ዓመት እስካሁን ባለው አራት መቶ ሚሊዮን ብር ከማህበረሰቡ በማሰባሰብ ሁለት መቶ ሀያ ኪሎ ሜትር መንገድ መገንባቱንም አስታውቋል። በዚህ አመት እስካሁን ባለ ሁኔታ ከህብረተሰባችን አራት መቶ ሚሊዮን ብር ተሰብስቦ እስካሁን ባለ ሁኔታ ሁለት መቶ ሀያ ኪሎ ሜትር መንገድ ሰርተናል። የዚህ ዓመት እቅዳችን ሶስት መቶ ኪሎ ሜትር ነው። ይሄን አድርገን በጉራጌ ዞን ያሉ ሁሉንም የገጠር ቀበሌዎች ከዋና መንገድ ና ስፐርስ ለማሳሰር አቅደን የስራ ስለሆነ አሁን ዘጠና አምስት ከመቶ ቀበሌ ተገናኝተዋል። በዚህ ዓመት መጨረሻ ምናልባት የተወሰነ ቀበሌ ካልቀረ በስተቀረ ሁሉም ቀበሌዎቻችን ከዋና መንገድ ለማሳሰር አቅደን የስራ ስለሆነ እናሳካለን የሚል እምነት ነው ያለው። በምረቃ ስነ ስርዓቱ ላይ የተገኙት የአካባቢው ነዋሪዎች በሰጡት አስተያየትም ከዚህ በፊት በነበሩት ጊዜያት መንገድ ባለመኖሩ ምክንያት ለተለያዩ ኢኮኖሚያዊና ማኅበራዊ ችግር ይጋለጡ እንደነበረ አውስተው መንገድ በመገንባቱ የዕለት ተዕለት ሕይወታቸውን እንደሚያቀልላቸው ገልጸዋል። የዘመናት ችግር ዛሬ በፓርቲያችን አማካይነት ይኸው ክብር አይተን እንደፈለግን ያመረትነው ምት ወደ ገበያ ወስደን በስርዓት እየሸጥን ከቀበሌ ቀበሌያት ከወረዳ ወረዳ ከመንደር መንደር ከጎጥ ጎጥ ትስር ፈጥረን እየሰራ ያለበት ሂደት አለን። የዛሬ ሁለት ዓመት ደግሞ እንደዚሁ ልጆቼና የወንድሜ ልጆች ከከተማ ለመስቀል በዓል ሲመጡ መኪናቸው እዚህ ጥለው በእግራቸው ጭቃ እየረገጡ ቤት የደረሱበት ጊዜ አለ። ዛራፍ ድረስ መኪና ይዞ ገብተው አብረው ከእኛ ጋር በዓል ለማሳለፍ የሚበቁበት ጊዜ ላይ ደርሰናል።